ሰበር ዜና ውድ የቻናል ቤተሰብ ተከታታዮች፣ የታጠቁ ወንድሞቻችን በያቅጣጫው የመንግስትን የሰላም ጥሪ እየተቀላቀሉ ይገኛሉ። ማለት ነው እጅግ በጣም ደስ የሚል ነው። ሰሞኑን በርካታ ወንድሞቻችን የመንግስትን የሰላም ጥሪ በያቅጣጫው እየተቀላቀሉ ይገኛሉ። በተለይ አሁን ያለው ሁኔታ በመረዳት እንግዲህ የመንግስትን የሰላም ጥሪ በተለይ እየተቀበሉ የሚገኙት በዋነኝነት ላሳውሳችሁ፣ በደቡብ ጎንደር እብናት ተብሎ በሚታወቀው በተለይ ላይ ጋይንት የንፋስ መውጫ ተብሎ በሚ ሲንቀሳቀሱ የነበረ ወንድሞቻችን መንግስት የሰላም ጥሪ ተቀብሏል። እንዲሁም ደግሞ ምራብ በለሳ ወረዳ ተብሎ በሚታወቀው የመንግስት የሰላም ጥሪ ተቀላቅለዋል። በተለይ ፈርፈር ቀበሌ ተብሎ በሚታወቀው ምራብ በለሳ ፈርፈር ቀበሌ ተብሎ በሚታወቀው የነበረ ወንድሞቻችን በዚሁ በደቡብ ጎንደር ማለት ነው የመንግስትን የሰላም ጥሪ ተቀብለው ተቀላቅለ ማለት ነው። በተለይ ደግሞ ከጎንደር ወደ ቆላድባ መስመር መውጫ ተብሎ በሚታወቀውም ያሉ ወንድሞቻችን የመንግስትን ሰላም ጥሪ ሰሞን በበርካታ አቅጣጫ እየገቡ ይገኛሉ። ሌላኛው ደግሞ በጎጃም ምድር በነዘመን ይዘወራ ተብሎ የሚታወቀውም በአዊ ብሔረሰብ አስተዳደር ፈንድቃ ከተማ ያሉ ወንድሞቻችን በተመሳሳይ መልኩ የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። ሌላኛው ጉዳይ ደግሞ እጅግ ሊያይት ከሚያደርገው ሰሜን አቸፈር በዚሁ በጎጃ ምድር ሰሜን አቸፈር የዘመነ ካሴ የስጋ ዘመድ የሚንቀሳቀስበት ተብሎ በሚታወቀው በሰሜን አቸፈር ሲንቀሳቀሱ የነበሩ ወንድሞቻችን በተመሳሳይ መልኩ የመንግስትን የሰላም ጥሪ ተቀላቅለዋል ማለት ነው። በተለይ በብዙ አይነት አቅጣጫ ቀጥታ እንግዲህ የመንግስትን ሰላም ጥሪ እየተቀላቀሉ ይገኛል። ሌላኛው ጉዳይ ደግሞ በተለይ በደቡብ ጎንደር ዞን ይህንና በርካታ ወንድሞቻችን እንግዲህ የመንግስትን ሰላም ጥሪ መቀበላቸውን ምክንያት በማድረግ ከፍተኛ የስራ ኃላፊዎች በተገኙበትም ህዝብ ለህዝብ የምክክር አጀንዳ እያደረጉ ይገኛሉ ማለት ነው። ስለዚህ እንኳን በድጋሚ እንኳን ደስ አላቸው። ምክንያቱም ኢትዮጵያ ወደ ሰላሟ እየመጣች እንግዲህ እጅ ለእጅ ተያይዘን የምንሰራበት ሁኔታ ለሰላም ከፍተኛ ቦታ በመስጠት ትልቅ አሚና እየተጫወተ ይገኛል። በተለይ ፒስ የሚባለው በእንግሊዝኛ አብሰንስ ኦፍ ኮንፍሊክት ኤንድ ቫይለንስ እንደማለት እኮ ነው ቤላ አባባል። ምንም በቃ ሰላም በሰላም መፍታት የሚቻልበት ሁኔታ እየተፈጠረ የመጣ ነው። ፒስ የሚባለው ሰላም ምንለው ትልቅ ቦታ ልንሰጠው ይገባን ማለት ነው። እዚህ ጋር የይዘን የምናልፈው እንግዲህ የኢትዮጵያ የውሃና ኤነርጂ ሚኒስትር ባወጣው መግለጫ መሰረት በተለይ ለቀጠናው እንግዲህ ኤሌክትሪክ ትስስር በመፍጠር ካገኘው ገቢ አንጻር 222 ሚሊዮን ዶላር ገቢ ማግኘት መቻሉን አስታውቋል ማለት ነው። ስለዚህ ከኤሌክትሪክ ገቢ የተገኘው በቀጠናው ሀገራት እንደ ኬንያ፣ እንደ ጅቡቲ፣ እንደ ሱዳን ያሉ ሀገሮች እንግዲህ በኤሌክትሪክ የተሳሰሩበት ሁኔታ አለ። ቀጥሎም ደግሞ ታንዛኒያ። በእነዚህ እንግዲህ በአገኘው ገቢ መሰረት በእነዚህ ዘጠኝ ወራት ውስጥ 222 ሚሊዮን ዶላር ገቢ መሰብሰብ ተችሏ ማለት ነው። እንኳን ደስ አላቸው። እጅግ ደስ የሚል የሚያኮራ የሀገራችን የኢትዮጵያ በራሳችን አቅም በራሳችን ድህነትን ለመቅረፍ እንግዲህ እየተንቀሳቀስን ያለንበት ሁኔታ የሚያኮራ ጉዳይ ነው። ሌላኛው እስክንድር ነጋና ዘመነ ካሴ ለንግግር የጀመሩት ጉዳይ እንግዲህ መቋጫ ሳያገኝ መበተኑ መረጃዎች እየወጣ ይገኛል። በሁለቱ መካከል ያለውን ልዩነት ለመፍታት እንግዲህ ንግግር መጀመራቸው መረጃዎች ወጥቷል። ነገር ግን በሁለቱ መካከል መቋጫ ሳያገኝ መረጃዎች እየወጣ ይገኛል። እዚሁ ጋር ተያይዞ እንግዲህ ዘመነ ካሴ በጎጃም ሲንቀሳቀስ የነበረው አሁን ጎጃም ላይ እንደሌለ መረጃዎችም ያመላክታል። በተለይ ወደ ኤርትራ ብዙ ጊዜ ሲመላለስ እንደነበር እናስታውሳለን። አሁን ደግሞ ከጎጃም ምድር ብቻ እንደሌለ መረጃዎች እየወጣ ይገኛል ማለት ነው እዚህ ጋር እየይዘን የምናልፈው ስለ ኤርትራ ጉዳይ ነው የኢፌዴሪ መከላከያ ሚኒስትር ወይዘሮ አይሻ ስለ ኤርትራው መሪ እንግዲህ ይፋዊ መግለጫ ሰጠዋል በመግለጫቸውም እንግዲህ እንደሚከተለው አቀርብላቸው አቀርብላቸዋለው የመከላከያ ሚኒስትራችን የተዘጋጀው ቤታችን ላሉ የሌሎች ምክር እየሰሙ እነዚህም እዛም ላሉ የሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅምን ክብር ለሚዳፈሩ ሀገራት ነው ለእነዚህ ትናንሽ የሰፈር ቡድኖች የሚኒሻዎች በቂ ነው። ኤርትራ ሀገር ነው ብሎ መጥራት የማይቻል ህዝቡ በፍራሃት ተሸቦ የሚኖርበት ተሰዶ ያለቀበትን ሀገር መሪ ነው የሚለው ኢሳያስ በዚህ ልክ ስለ ኢትዮጵያ መናገር መድፈሩ የተለመደ የእሱ ባህሪ ነው ሲሉ የኤፍዲሪ መከላከያ ሚኒስትር ወይዘሮ አይሻ መሀመድ ተናገሩ። ማለት ነው ስለዚህ የሰጡት መግለጫ እጅግ እጥር ምጥን ያለ ሜን ፖይንት የሆነ አንኳር የሆነ ቃል ነው። እንግዲህ ለኢሳያስ ያስተላለፉት ማለት ነው ወይዘሮ የመከላከያ ሚኒስትር ወይዘሮ አይሻ መሀመድ እጅግ እናመሰግናለን ማለት ነው። መልእክታቸውን ልከውላቸዋል። ስለዚህ በኢትዮጵያ ለዋላዊነት እየተዳፈሩ መናገሩ ተገቢ አለመሆኑን ማስጠንቀቂያም መልእክትም አዘል እንግዲህ ልከውላቸዋል ማለት ነው። በእጅጉ እናመሰግናለን። በጣም የሚገርም መልእክት ነው የሰጡ። ሌላኛው ጉዳይ ስለ አራት ኪሎ ቤተ መንግስት አራት መቶ ቢሊዮን ዶላር ወጦ አሚን አሚን አራት መቶ ቢሊዮን ብር ወጦ እንግዲህ ሊገነባ ነው ስለሚባሉ ጣላ ሚኒስትሩ የሰጠው መግለጫ እየተመለከቱ ነበረስ በፊትም ስለዚህ በሰከነ መንገድ ስለ ኢትዮጵያ በብንሰራ መልካም ነው ብዬ አምናለው ምክንያቱም አራት መቶ ቢሊዮን ብር ወጦ እንግዲህ ቤተ መንግስት ሊ የተሰራ ነው የተባለው ጉዳይ ጠቅላይ ሚኒስትሩ የሰጡት መግለጫ የጫካ ፕሮጀክት የተባለው ስለ ሳተላይት ሲቲ ለመገንባት እንጂ ቤተ መንግስትን ለማሳመር አለመሆኑን ባንክሮት ተናግሯል። ሳተላይት ሲቲ ወይም ዘመኑ ከተሞችን የመስራት ጉዳይ ይህም እንግዲህ ለከተማ ብሎ ለሀገር ገቢ የሚያመጣበትን የገቢ ምንጭ ለመስራት ነው እንጂ እኛ ቤተ መንግስት የመገንባት ፍላጎት እንደሌለው ተናግሯል ማለት ነው። ስለዚህ ውድና ውድ ኢትዮጵያውያን፣ አገር የምትወዱ ሁሉ፣ በዓለም ዳርቻ ያላችሁ በዚህ ልክ ስለ ኢትዮጵያ ብንገነዘብ መልካም ነው። ምክንያቱም አንድን ነገር ቁንጽል አድርገን ከመሮጥ በሰከነ አስተሳሰብ በትዕግስት ትንሽ ብንጠብቅ መልካም ነው እንላለን። ምክንያቱም ሀገር ነው ያለው እንጂ ቤተሰብ ወይም ደግሞ ግለሰብ አለመሆን፣ በዚህ ልክ ብንረዳ መልካም ነው። ምክንያቱም ኃላፊ መሪዎቻችን ቢሳሳቱ እንኳን በሰከነ መልክ ፈርጅ ፈርጅ ማስያዝ እንዳለብን ይሰማኛል እንጂ ሁሉም እንደ ዱላ ቅበብ ብሎሽ ባንዴ ሆ ብለን የምናመጣው ለውጥ አይደለም የሚሆነው። ምክንያቱም ትልቅ ሀገር ትልቅ ሕዝብ ያለባት ሀገር ነች። እነዚህና ሌሎችን ጉዳዮች ሁሉ በሰከነ አስተሳሰብ ለሰላም ትልቅ ቦታ በመስጠት ብንቀሳቀስ መልካም ነው ብዬ አምናለው። ኢትዮጵያ ለዘላለም ትኖር፣ ሰላምሽ ይብዛ። በሌላ ቪዲዮ እስክንገናኝ ሰብስክራብ በማድረግ ጠብቁኝ። መልካም ውሉ